የጸሎት ቤት ወይም ደግሞ ማኩረፊያ እንዲሰራልኝ ይፈልጋለሁ አሉ። 1930 ይመስረት እንጂ ለሕዝብ ክፍት የሆነው ሕዝብ መገልገል የጀመረው ከአብዮቱ በአንድ ቀን እስከ 16 እስከ 17 ድረስ ሰርግ የሚከናወንበት ጊዜ ነበር። ተመልካቾች ተመልካቾች እንዴት ሰነበታችሁ? የጉዟችን ተጀምሯል። ዛሬ በጉዟችን በአዲስ አበባ ውስጥ ከነበሩ ጥቂት መናፈሻዎች መካከል የተወሰኑትን ልናስቃኛችሁ ወደናል። አሁን የምገኘው በሐምሌ 19 ወይ ደግሞ በቀድሞ ስሙ እቴጌ መነን መናፈሻ ነው። ይህ መናፈሻ ለንጉሳውያን ቤተሰቦች ታስቦ የተዘጋጀ ነበረ። ከዛ በኋላ ግን ለህዝብ ክፍት ሆኖ አገልግሎት እየሰጠ ነው የሚገኘው። ከአስጎብኛችን ጋር ቆይታ እናደርጋለን። አብራችን ቆይ። እንዴት ነህ? ሰላም ነው? እንኳን ወደ ሐምሌ 19 መናፈሻ ፓርክ በሰላም መጣሽ። ቅድሚያ ሐምሌ 19 መናፈሻ ፓርክ በንጉሱ ዘመነ መንግስት በእቴጌ መነን የተሰራ ፓርክ ነው። 1930ዎቹ ውስጥ የተመሰረተ ፓርክ ነው። በጣም ጥንታዊና አንጋፋ ነው። ሐምሌ 19 መናፈሻ ፓርክ በጣም ታሪካዊ የሚያደርጋቸው ነገሮች አሉ። ከነዛ መካከል ሶስት ታሪካዊ ይዘታቸውን እንደጠበቁ በልዩ እንክብካቤ ስትራክቸራቸውን ጠብቀው ያሉ ቅርሶች አሉ። ከነዛ መካከል አንደኛው ለምሳሌ ይሄ ነው። ይሄ ማለት እንደምታዩ የእቴጌ መነን የምግብ አዳራሽ ነው። መመገቢያ አዳራሽ ነው። እቴጌ መነን 1931 ወደዚህ አካባቢ በሚመጡ ሰዓት ታሪክም እንደሚለው የተቀመጠ ሰነድም አባሃና ጋ ነበር የሚመጡት አባሃና ገንዘብ ያዣቸው ነው። እና እዚህ ለተለያዩ ጉዳዮች ጉዳይ ኖሯቸው ሲመጡ መናፈሻው አረንጓዴ ይዘቱን በጣም ወደዱት። በጣም አረንጓዴ ነው ግሪናሪው እና ከወደዱት በኋላ እዚህ ጋር መመገቢያ አዳራሽ እንዲሰራልኝ ይፈልጋለሁ አሉ። ባሉት መሰረት በመስቀል ቅርጽ ነው የተሰራው መመገቢያ አዳራሹ። አንዱ ታሪካዊ ይሄ ይመስላል። የሐምሌ 19 ይሄ ማለት 1933 ጀምሮ የተሰራ ነው። አሁን 1933 10 ዓመት ፈጅቶባቸዋል ይሄን ለመስራት ራሱ በሰዓቱ ማለት ነው። እና ስትራክቸሩን እንደጠበቀ ግን ይዘነው እንገኛለን። አዎ። በተለያዩ ጉዳዮች አባሃና ጋር የሚመጡበት ቦታ ቢሮዋ፣ አሁንም ታሪካዊነቷ እንዳለች ናት። የአባሃና ቢሮ ፊትለፊት የሚታየች ነች እና ቅርጿን እንደያዘች ነች። አሁንም ታሪካዊነቷም እንዳለ ነው። እዚህ ሲመጡ ነው በቃ መነሻው ደሴቱ መንፈስን የሚያድስ አየር ውስጣቸው አደረና መመገቢያ አዳራሽ እዚህ ጋር ይሰራል ብሎ ቦታውን የወደዱት። ሁለተኛ ታሪካችን ይህን ይመስላል። አባሃና እዚህ ጋር ነው የምታዩ ቢሮ ውስጥ ቁጭ ብለው የሚጠብቋት ገንዘብ ሰብሳቢ ነበሩ በሰዓቱ መንፈስን የሚያድስ አየሩ ገዛቸውና መመገቢያ አዳራሽና የጸሎት ቤት ወይም ደግሞ ማኩረፊያ እንዲሰራልኝ ይፈልጋለሁ አሉ። ከዛ ነው ታሪኩ የሚጀምረው። የእቴጌ መነን ያን የሚባለው ሐምሌ 19 አልነበረም። የእቴጌ መነን ደሴት ይባል ነበር። የእቴጌ መነን ደሴት መባል ጀመረ። ማኩረፊያ ምንድን ነው? ማኩረፊያ ቅያሜያቸውን ማብረጃ የተለያዩ ወይ ግጭት ሲኖር የሆነ ነገር በጣም ንዴት ሲያጋጥማቸው፣ የጸሎት ቤትም አላቸው። በነገራችን ላይ ይሄ ማኩረፊያ ይባል እንጂ ውስጡ ሰባት የተለያዩ አይነት ክፍል አላቸው። ከነዛ መካከል ለምሳሌ የጸሎት ቤት አለ፣ ጸሎት የሚያደርጉበት የንጉሥ ያን እሳት መሞቂያ አለው። ይሄ ታሪካዊ ቤት ነው። እንግዲህ በዛ ላይ አሁን እኛ ልክ እንደዚህ እየመጣን ከሆነ በሰዓቱ እዛሽ ጋር የምትታይሽ አግሎ መነጸር አለች። ከርቀት የሚመጣ ጠላት ይምጣ ወዳጅ መለያ አግሎ መነጸር የምትመስል ፊትለፊት ጋር የምታያት አቅርቡ የሚያሳይ እንግዲህ በሰዓቱ 19:30 የተሰራ ነው ይሄ እና በጣም የሚገርም ነው። እሳት መሞቂያ አለው። ሻወር ክፍል አለው። በሰዓቱ የተሰራ እንደገና ደግሞ የሚጠቀሙበት እቴጌ መነን ከወርሃዊ ህመም የሴትነት ግዳጅ ግዴታ ሲያጋጥማቸው ራሳቸውን አግለው እዚህ ለሶስት ቀን፣ ለአራት ቀን እራሳቸውን ያገላሉ። የሚያገሉበትም ነው እና ለብዙ ጥቅም ያውሉት ነበረ እንደነገርኩሽ። 1930 ይመስረት እንጂ ለህዝብ ክፍት የሆነው ህዝብ መገልገል የጀመረው ከአብዮቱ በኋላ ነው። 1967 ነው ለህዝብ ክፍት ሲሆን፣ ዘርፈ ብዙ አገልግሎት ይሰጣል። ከታሪካዊ ባሻገር ማለት ነው። ለተለያዩ ነገሮች፣ ለቀለበት፣ ለሰርግ፣ ለማህበራዊ አገልግሎት፣ ለእጽዋት ጥናትና ምርምር፣ ለክሊፕ ቪዲዮ ቀረጻ ቤቢ ሻወር የመሳሰሉት በጣም ብዙ አገልግሎት ይሰጣል። እሱን እሱን ለህፃናት ለማጫወት የሚመጡ አሉ እናቶች። አጠቃላይ ይዘቱ 64600 ካሬ ነው። ሀምሌ 19 አረፈው። አዎ በጣም ሰፊ ነው። ከመቶ ሁለት አይነት ቫሪቲያቸው ማለት በዝርያቸው የተለያየ የጥላ ዛፎች እና የቦታ አበቦች አሉ። መቶ ሁለት አይነት የተለያየ ሀገር በቀል አለ። እንደገና ኤግዞቲክ አለ፣ የውጭ አለ እና ግሪነሪ ስፋቱ እንደምታየው ነው። በጣም ውብ ነው። ስታንዳርዱን የጠበቀ ነው። ማለትም በድሮ ጊዜ የተሰራ አይመስልም። ከሰባ እና ከሰባ አምስት ከሰማንያ ዓመት በፊት የተሰራ ፓርክ አይመስልም። ራሱን የሻለ አረንጓዴውን የሚንከባከቡ ሰራተኞች አሉ፣ አትክልተኞች አሉ፣ ውበቱን የሚጠብቁ ጽዳት ሰራተኞች አሉ። እና አብዛኛው ሲመጡ ለመናፈሻ ጉብኝት የሚመጡ አሉ። ይህን ይህንን ውብ አድርገን ስለያዝ ነው ፓርኩን። ለመናፈሻ ጉብኝት የሚመጡ ከስተማሮች ይኖሩናል የድንጋው ቅርጹ ተመራጭ ቦታ ነበር። ብዙ ሰርጎች እዚህ ይሰረግ ነበረ። በአንድ ቀን እስከ 16 እስከ 17 ሁሉ ሰርግ የሚከናወንበት ጊዜ ነበረ። ያንን ማስተናገድ አቅም ነበረው። በጣም በቃ በወረፋ ነው የፎቶ ፕሮግራም የሚከናወንላቸው የነበረው በወረፋ ነበረ። የመንግስት ልማታዊ ድርጅት ነው እና ይሄ የመሰለ መጫወሻ ያው የመንግስት ስለሆነ ኢንትራንሱም ለአዋቂ ለአዋቂ 30 ብር ነው። ነገር ግን ለህፃናት ሀያ ብር ብቻ ነው። በሀያ ብር ከፍላ የገባች አንድ ወላጅ ልጇን ሰዓት እንትን የለውም እንግዲህ ከሁለት ተኩል እስከ አስራ አንድ ተኩል ልጇን ማጫወት ትችላለች። እንደምታየው ሚዛን አለ ዥዋዥዌ፣ ሸርታቴ፣ ሽክርክሮች እና ልክ እንደዚህ እንዳየሸው አይነት ሌላ ቦታም አለ የህፃናት ማጫወቻ ይሄ ብቻ አይደለም። በጣም ደስ ይላል። ሰላሳ ሶስት ደሴቶች አሉ። የሚጠሩ ደሴት የሚባለው ለምሳሌ የሆኑ ማህበረሰቦች አገልግሎት በአንድ ላይ ሊያገኙበት የሚችሉበት ለምሳሌ በጥድ የተከበበ ሊሆን ይችላል። ልክ አሁን ይሄ እንዳየነው ሶስት ማዕዘን ድንጋይ ያልኩሽ አንድ ደሴት ነው። ለምሳሌ ለማህበር አገልግሎት ሲሰጥ ደሴት ይመርጣሉ። የደሴት ኪራይ አለ አንድ ሺ ብር ደሴቱን ተከራዩ ማለት ሌላ ሰው አይገባባቸውም። አንድ ሺህ ብር ከፍለው የሚፈልጉትን ለምሳሌ የታክሲ ማህበራት መወያየት ቢፈልጉ የሆነ ሀሳብ ቢኖራቸው ተሰብስበው አንድ ሺህ ብር ከፍለው የራሳቸውን ማህበራዊ ኢሹ ተወያይተው መለያየት ይችላሉ። ሀገራችን በተለያየ በአረንጓዴ ልማት የተሸፈነች ነው። አንዱ የእናንተ መናፈሻ ደግሞ አረንጓዴ ልማት ላይ የሚሳተፋል። ምን ችግኞችን ነው እንትን የምትሉት? በዛው ኦኬ ከሚሰጣቸው አገልግሎትን ባሻገር ለኮሊደር ልማቶች ችግኝ እያፈላ ይሸጣል። የውበት አበቦችን ለመንግስት ገቢ የሚያደርጉ ምግብ፣ የሚጠጣ ነገሮች፣ ለሳሳ ነገሮች የሚፈልግ ካለ ማግኘት ይችላል። ይህን ይህን ይመስላል። እንድታስተዋውቅልን በዚሁ አጋጣሚ የምንፈልገው ከችግኝ መሸጥ ጋርና ሰርግ አገልግሎት እንደ ድሮ እንዲመለስ በጣም ፍላጎት አለን። በጣም ቅናሽ ነው። እሺ ስለ ነበረን ቆይታ በጣም አመሰግናለሁ። ፏት መልካም ጊዜ። ተመልካቾቻችን፣ የዛሬው የጉዞ ፕሮግራም በእቴጌ መነን ደሴት ወይ ደግሞ በአሁኑ አጠራር ሐምሌ 19 መናፈሻ ጉዞ አድርገን ነበረ። አሁን ደግሞ ወደ አንድ ቦታ ይዛችሁ እጓዛለሁ። አብራችሁ ተጓዙ። ጉዛችን እንደቀጠለ ነው። አሁን ደግሞ በሸገር መናፈሻ ውስጥ እንገኛለን። ሸገር መናፈሻ ለተለያዩ አገልግሎቶች ለሕዝብ ክፍት ሆኖ ለረጅም ጊዜ ሲያገለግል የነበረ መናፈሻ ነው። የተለያዩ ጥንዶች ጋብቻቸውን፣ ማስታወሻቸውን፣ የፎቶ ፕሮግራሞቻቸውን እንዲሁም ልደት ክርስትናና የተለያዩ ፕሮግራሞች በዚህ ያካሄዳሉ። ትንሽ ዞር ዞር ብለን ደግሞ ምን አይነት ይዘት አለው የሚለውን አብረን ምና ይሆናል አብራችሁን የሸገር መናፈሻ በ1980 በመንግስቱ ኃይለማርያም ለወጣት ማዕከል አገልግሎት ተብሎ ተመሰረተ። የወጣት ማዕከል ከመሆኑ በፊት በቀዳማዊ ኃይለሥላሴ ዘመነ መንግስት ወደ ኢትዮጵያ የመጡት የአርመን ዜጎች መኖሪያ ነበር። እንደምትመለከቱት ቦታው በጣም አረንጓዴያማ ቦታ ነው። ከሰርግ፣ ከመልስ፣ ከድግሶች በተጨማሪ ወጣቶች ለተለያየ ጊዜ ማሳለፊያነት ይጠቀሙበታል። ፀጥታው በጣም ደስ ይላል። ከራስ ጋር ጊዜ ለማሳለፍ፣ ለመመሰጥ፣ ማንበብ ለሚወዱ፣ ቁጭ ብለው ከራሳቸው ጋር መነጋገር ለሚፈልጉ ሰዎች በሙሉ ምቹ ምርጫ ይመስለኛል። ይሄ ቦታ ከአረንጓዴነቱ ከንፋሱ እንዲሁም ደግሞ ካለው ምቹ አየር የተነሳ ለማረፍ ለመዝናናት መጽሐፍ ይዞ መጥተው ለማንበብ በጣም ምቹ ቦታ ነው። ተማሪዎች ለማጥናት የሚመቻችሁ የምትመርጡት ቦታ ይሆናል ብዬ አስባለሁ። ከራሳችሁ ጋር ጊዜ ወስዳችሁ መወያየት ማሰብ ለምትፈልጉ፣ በጥንድም በቡድንም መታችሁ መወያየት መዝናናት፣ ጊዜ ማሳለፍ ለምትፈልጉ ሁሉ እንደዚህ አይነት መናፈሻዎች ምቹና ተመራጭ ቦታዎች ናቸው። የዛሬው የጉዞ ፕሮግራም የእቴጌ መነን ደሴት በአሁኑ አጠራሩ ሐምሌ 19 መናፈሻ እና ሸገር መናፈሻን ተመልክተናል። ሳምንት በሌላ መሰናዶ እስከምንገናኝ መልካም ሳምንት